ሲንግል ከሆንሽ ታደኛ እኛ እና ይም እንዴ እኔ አሁን ሲንግል ነኝ አይደለ። ፍራሽን ፓርክ እዛ ምን ነብሩ ሲረጫጩዋቸው ምናምን። እንግዲህ ቤተሰብ ዛሬ ተከስቻለሁ። በጣም በሚገርም ሁኔታ ነው የተከሰትኩት። ለምንድን ነው የተከሰሽ የተከሰችው ካላችሁኝ እንግዲህ ቤተሰብ በጣም ሚገርም መልዕክት ነው የተላከልኝ ከቲክቶክ መንደር ታዋቂዋ ተወዳጇ የቡሩኬና የሀይሚ መከታ የሆነችው ሳኒ ቲክቶከሯ ከባድ መልክት ልካኛለች ከጀማዎቿ ጋር እንግዲህ ቤተሰብ ይህም መልእክት ስነግራችሁ እኔ ራሱ የሆነ ስሜት የሆነ አላለልና ሙዝዝዝዝ የሚያደረግ ነገር እያሟዘዘኝ ነው ማለት ነው እንግዲህ ተወዳጇ እህታችን ዩቱበሯ ቲክቶከሯ ዩቱበራለች፣ ቲክቶከር ነች እንግዲህ፣ ምንድን ያለችው መሰላችሁ፣ እንግዲህ ብሩኬ ለሀይሚ ሰፕራይዝ እንዲያረጋ እንፈልጋለን ሀይሚም እንዲሁም ለብሩኬ ሰፕራይዝ እንድታደረጉ እንፈልጋለን። ከሁለት አንዱ ይህን ነገር ማድረግ አለባቸው። እኛ በጣም ሰልችቶናል። ሁሌ ፕራንክ ፕራንክ ፕራንክ ሰልችቶናል። ማድረግ ያለባቸውን ነገር እንድትነግሪያቸው ብላ እንግዲህ አስተላልፋልኛለች። ምን መሰላችሁ? እነ ብሩኬ ለእኛ እንዲሰሩልን ምንፈልገው ማለት ነው። እኔ ራሱ ሽፍድፍድ እያደረገ ነው ይህን ነገር ምነግራችሁ ማለት ነው። እንግዲህ ምን መሰላችሁ? ብሩክና ሀይሚ ባኞ ቤት ገብተው ብሩኬ አበባ ባኞ ቤት ውስጥ በትኖ ውሃ ውስጥ አበባውን ብትናርጎ ሻማ፣ ቀይ ሻማዎችን ደርድሮ፣ ወይን በሚገርም ሁኔታ ወይን አስገብቶ ከሀይሚ ጋራ ውሃ እየተረጫጩ አንተ ትብስ አንቺ ትብሽ እየተባባሉ በቃ የሆነ የሚያምር ነገር ማየት እንፈልጋለን ብላ ሲኒ አስተላልፋለች። እንግዲህ ብሩክና ሀይሚ ይህን ቪዲዮ ግን በደንብ አርጋችሁ ላይክ ማድረግ አለባችሁ። በደንብ ላይክ መደረግ አለበት ለሀይሚና ለብሩኬ እንዲደርሳቸው እና ደግሞ ያው ቤት ውስጥ ሁሉን ነገር እንደዛ አድርጎላት ካደረጉ በኋላ እንደፈለጉ ባኞ ቤት ውስጥ ተጫውተው ተረጫጭተው ውሃ የሆነ በቃ ስሜታዊ የሆነ ነገር እንዲያሳዩን እንፈልጋለን ብላለች። ከዛም ደግሞ አርፎ ተርፎ የሆነ ጊዮን ሆቴል ያስ ጊዮን ሆቴል አሁን ለምሳሌ መዋኛ አለ ጊዮን ሆቴል ሄዳችሁ ለምሳሌ ሀይሚና ብሩኬ ገንዳ አለ። ገንዳ ውስጥ መዋኘት ትችላላችሁ። በቃ ሀይሚዬ እና ብሩኬ የውሃ እየተረጫጫችሁ እየተሻሻችሁ ምናምን ማየት እንፈልጋለን እኛ ፕራንክ ሰልች ትሆናለ ብሎ አለ። እንግዲህ የቲክቶክ መንደሮች ማለት ነው አላቅም ብቻ፣ ሁላችንም የሁላችንም ፍላጎት ነው። እኔ ብዙ ጊዜም ተናገሬ ያለው ለምንድን ነው ማይዋኙት? ማዋኘት አለባችሁ እንጂ ዋኙ፣ እየጠጣችሁ እየበላችሁ፣ ፏ ደመቅ፣ ሸብረቅ እያላችሁ አሳዩን ብላችኋል። እንግዲህ አንዳንዶቻችሁ እንዴ ህፃን ናቸው እንዴ? እንደዚያ ነው የምን ህፃን ነው አሁን። ህፃንነት የለም የለም ህፃንነት ህፃን እንዳትሉኝ እናንተ ብሩኬና ሀይሚን መጥፎንም ጥሩንም ለይቶ የሚያውቁ ልጆች ናቸው። ገብቷቸዋል። ሁሉም ለይቶ የሚያውቁ ልጆች ስለሆኑ ይሄ መጥፎ ነው፣ ይሄ ጥሩ ነው ሳይሆን እኛ ነው ባኞ ቤት ገብተው እየታጠቡ በውሃ እየተረጫጩ አንቺ ትብስ፣ አንተ ትብስ እየተባባሉ እኛ ማየት እንፈልጋለን። ደግሞ የሆነ ሆቴል ብሎ ደግሞ እንደዛው ሀይሚዬና ብሩኬ እንደዛው የሆነ የሚያምር ላይፍ እንዲያሳልፉ እንፈልጋለን፣ እኛ ሁላችንም ማለት ነው። እኛ ሁላችንም ሀይሚና ብሩኬ ዴል ላይፎች ሲያሳልፉ እኛ ደስ ይለናል። እና ሁሌ ፕራንክ ብራንክ ይሰለቻል ለማለት ነው። እንግዲህ እራችን ያስተላለፈችው እንግዲህ ሲኒዬ ሀሳብሽን በደንብ አርጌ እንደተናገርኩልሽ አልጠራጠርም። እንግዲህ አንዳንዶቻችሁ ቲክቶክሮች እዛ ከሲኒ ቤት የነበራችሁ እኛ ሲንግል ነን እንዴት ነው እንደዛ ሁነን ምናየው እነሱን ሲንግል ሁነን ላላችሁ ምንም ችግር የለውም። አሻንጉሊት አለ፣ ፍራሽ፣ ትራስ አለ፣ ብድ ልብስም ከፈለግሽ እንደዚህ አክፈሽ፣ ከፈለግሽም ይሄን ስልስልክሽን ይዘሽ አኝ እያደረግሽ ማየት ትቻለሽ። እኛ አይመለከትን፣ እናንተ እኛ አይመለከትንም። ሲንግል ኮንሽ ታደኛ አኛ እናየም እንዴ? እኔ አሁን ሲንግል ነኝ አይደለ? ፍራሽን ፓርጌ ሀይሚና ብሩኬ እዛ ሲረጫጩኋቸው ምናምን የሊያላ አንቺ ዋኔው እየተባሉ ሲረጫጩ እኔ ወዘሳ እንደዚህ ፍራሹን ይዤ እሁ በቃ እንደዚህ ብዬ እነሱ ነው ያሉ እንደዚህ ብዬ ያሉ አዳሜ ሲንግል ነኝ ምናምን እያላችሁ ምንም ነገር እንዳትናገሩኝ። ስለዚህ ሁላችንም ሀይሚና ብሩኬ ሲዋኙ ሲዋኙ ሲዋኙ ሲዋኙ ማየት እንፈልጋለን። ውሃውን ሸዋ ሸዋ ሸዋ ሸዋ ሲደራረጉ ማየት እንፈልጋለን። ሁላችንም የሁላችንም ምኞት ነው። እንግዲህ ቤተሰብ ይሄ ቪዲዮ በደንብ ላይክ መደረግ አለበት። ሲንግሎች እንግዲህ አይም ሶ ሶሪ፣ ይሄን ነገር ስነግራችሁ በጣም አዝናለሁ። ግዴታ ነው፣ አድርሺ ስለተባልኩ ነው ይሄን ነገር ያደረስኩት። ሀይሚና ለብሩኬ ሁላችሁም ይሄን ቪዲዮ ሜንሽን እያደረጋችሁ ማድረስ አለባችሁ። እኔም ሜንሽን አድርጌ ነው ማውርዶ ማለት ነው ቤተሰብ አይ ቡራዬ፣ እንግዲህ ይህን ነገር ሰምተ እንደምታደርገው እርግጠኛ ነኝ። ሀይሚም ሰምተሽ ይህን ነገር እርግጠኛ ነኝ እንደምትሄዱ ወይ ጊዮኖ ትሄዱና ዋኙልን ወይ ቤታችሁ ውስጥ ልክ እንደተናገርኩት፣ ልክ እንዳወራሁት ማድረግ አለባችሁ ሁላችሁ ሁላችሁ ማለት ለማለት ይቅርታ፣ ብሩኬና ሀይሚ ማለት ነው እና ቤተሰብዬ እንግዲህ ምንም ላረግ አልችልም። አስተላልፊ ተብያለሁ። አስተላልፊ ያለሁት ሲኒዬ። ይሄ እንግዲህ ካየሽው ላይክ አርጊ፣ ሼር አርጊ። ይኸው መልዕክትሽ አድርሼዋለሁ። ብሩክ ኤንድ ሃይሚ አስቃለች። ኤንድ ቦክ አለ ፒስ